ያው ብሩክ ከዚህ ቀደም ቅድስት ፍቅረኛ አለኝ ብላ ስላለችው እሱም በሀሳቡ ሌላ የምታፈቅሪው ሰው ስታለ አንቺ ዛ ሰው ብቻ ነው የምትወኙ ብሎ ጠይቋታል። ቅድስቴም አይ እኔ እኮ የማፈቅረው ሰው የለም፣ ውሸቴን ነው ብላለች ማለት ነው። እንግዲህ እዛ ክፍል ውስጥ ለማደር ብትሄድም ማሳሌ ሎላ የሚባል ጥያቄ ጠይቃል ነበር። ደግሞ ይሄ ምንድን ነው ብላ ብጠይቀውም ቅድስት በጣም እየተንቀጠቀጠች አይ እሱ ማሎላ ማለት እኮ ዘፈን ነው ብላት ነበር ማለት ነው። ብሩክም ቁጭ ብድግ እያለ አይ ይሄማ የድሮ አምልኮ እንደሆነ ነግሯታል ማለት ነው። ለምሳሌ ይሄንን ያረገችው እንግዲህ ዳጣ ናት ማለት ነው። ዳጣም በቃ እዛው አንድ ክፍል ናቸው ብላታለች ምሳሌ ማለት ነው። አዎ ስትላት ያጣፍጥላቸው ያስምርላቸው ብላ ነበር ማለት ነው። ምሳሌ ግራ በመጋባት ምን ማለትሽ ነው? ምን እያልሽ ነው? ዛሬ አብረን ነው እዚህ የምናድረው ብላት ነበረ። ቅድስት ዳጣ እንግዲህ አይ እኔ እኮ በጣም ነው የምሮጠው እራገጣለው፣ ብረቅጥሽስ ብላታለች። እንዴ፣ እንዴት ነው የምትራገጭው? ይሄድሽ ነው እንደ የምታሪው ነበረ ጥያቄዋ። እሷም አይ በእንቅልፍ ልቤ እኮ በቃ እንደዚህ እንትን ስል ነው የማድረው ብላታለች ማለት ነው። ሆኖም ዳጣ የብሩክንና የቅድስትን ግንኙነት በጣም ስትፈልገውም ስለነበረ በጣም ደስተኛ ሆናለች ማለት ነው። እንግዲህ ብሩክ በጣም ስለምታፈቅረው ቅድስት እኔ ወንድ ልጅ እንዴ ይሽኮረመማል በጣም ነው የገረመኝ ማለት ነው ለሀብታም ልትሰጠው የነበረውን ክብረ ንጽህናዋን እንግዲህ ለአሰሪዋ ሰታለች ማለት ነው ቅድስት ጀግናዋ በጣም ነው የሚገርመው እንግዲህ ከዚህ ቀደም ቅድስት ብሩኬ ዳሌዋን ቸብ ያረጋለታ እንዴ ጋሽ ነካ ይወደኛል ማለት ነው ታዲያ ይዞኛል ነበር ልቀቀኝ ስለው ለምን ለቀቀኝ ያልፈለኩ መስሎት ነው እንደያለች ነበረ ማለት ነው እና እንግዲህ ቅድስት ፍቅሯን አውጥታ በቃላት መግለጽ አትችልም፣ ግን በዓይኖቿ ለብሩክ እየተናገረች እንደሆነ እንደዚሁ ያስታውቃል። እዚህ ጋር ደግሞ አሰሪና ሰራተኛ የሚባል ነገር ስላለ ቅድስት እኔ ብጠይቀው እንቢቢለኝስ ነበረ። አንድ አማራጭ ያረገችው ግን ወደ ቤተሰብ እንዲሸኛት ጠይቀዋለች። ብሩክም እንዴ ቅድስት፣ አንቺን ንጹ ነሽ፣ በጣም ቆንጆ ነሽ፣ የዋህ ነሽ፣ እሮሮህ ነሽ፣ ልዩ ነሽ፣ ከሴቶች ሁሉ እኮ ትለያለሽ እያለ እንግዲህ ማቆላመጡን ቀጥሏል ማለት ነው። ሆኖም ግን በጣም ነበረ እሱ ራሱ ሽኮርመም የነበረው እንግዲህ እጇን ይዞ በጣም እያፍተለተላትን እንኳን ልብስ እንደዛ የሚታሽ አይመስለኝም ማለት ነው። ብሩክ የቅድስትን እጅ ያሸውን ያህል ሆኖም ግን ያው ቅድስትን መሄድ አለብኝ፣ እንግዲህ ዘሬን መተካት አለብኝ። ቤተሰብ ደውሎ ተቆጥቶኛል፣ እናቴ በጣም አዝናለች ነበረ ያለችው ማለት ነው። ብሩክም ለምን ትሄጃለሽ? እኔ እኮ ፍቅረኛ አለኝ ስላልሽ ነው ፍቅረኛ ታለሽ፣ ደግሞ የእሱ ብቻ ነሽ ነበር ያላት። አይ እኔ ምንም አይነት ፍቅረኛ የለኝም ብለዋለች። እንግዲህ እንደምትወደው እሱ እንደሆነ ስለገባ ነው እንዴ ብሎ እሽ ብሏል ማለት ነው። እና ብሩክም እንግዲህ በጣም በመፍራት ያው ቅድስት ባይኗ ነው እንጂ ቃላትን ማውጣት አንዳንድ ሰው አይችልም። ይሄ ደግሞ ባህሪው ነው። ምንም ማድረግ አትችሉም። ያው የእጅ ልተኛው ወደ ክፍሌ ጋሼ ብላ ስትለው እንዴ ሁለተኛ ጋሼ እንዳትይኝ፣ ከጋሼነት ወደ ብሩክ መቀየር አትፈልጊም ሞይ ከሰራተኝነት ወደ ቤት እመቤት ወይዘሮ መሆን አትፈልግ ወይ እያላት ነበር። እሷም ይሄ ደግሞ ፍላጎቷ ስለነበረ ከብሩክም ስለመጣ በጣም ደስ ብሏታል ማለት ነው። እንግዲህ ስትሳም በጣም ደንግጣለች፣ ተርበት ብታለች። አይታ የማታቀው የሆነ ስሜት ተሰምቷታል። እንዴ ቅድስት ምን ሆነሻል? ተረጋጊ እንጂ ተስመሽ አታቂም እንዴ ብሏታል ማለት ነው። እሷም እንግዲህ ተሰማ እንደማታውቅ እነግረዋለች ማለት ነው። ለብሩክ ለምሳሌ መታከሚያ ከሚያ ለሀብታም ብትሸጠው ኖሮ እንግዲህ ክብረ ንጽህናዋን ለምታፈቅረው ሰው መስጠት አትችልም ነበረ። በዚህም እንግዲህ ብሩክ እድለኛ ነው ማለት እችላለሁኝ። እድለኛ ነው። እንግዲህ የሆነ ሰርጋችሁ ሆኖ እልል እያልን እኛም እንግዲህ ለኮሜንት፣ ለላይክ፣ ለሼር ያብቃን ማለት ነው የምፈልገው በጣም ነው ደስ የሚለው። ብሩክና ቅድስት እንግዲህ ያዝልቅላችሁ ማለትን እንፈልጋለን። ወደ ሉ ወደ ዝና ስንመለስ ዝና ያበበ ደም ሰው ልጅ እንግዲህ ሞገስን ለመግደል ብሎ ማህሌትም ቤት እንድታገኝ ከዝና ጋራ እየተሯሯጡ ይገኛሉ ማለት ነው። ሆኖም ግን ሞገስ በመኪና ገብቶ ሸውዶታል ዝና እኔ ያበበ ደምስ ሰው ልጅ አባቴ ይሄን ቢሰማማ በሽጉጥ ግንባሬን ብሎ ነው የሚደፋኝ። ማንም ሰው ቤተሰብ ተሰማ፣ በቃ እኔን ሰው አያረጉኝም እያለ ይገኛል ማለት ነው። ታዲያ በወንድነት እንድ ተተማመንክ ዝና፣ ለምንድን ነው ማህሌት ያስፈለገችህ? ለምንድን ነው ጋርዶች ያስፈለጉ ማለት ነው? እና ብቻ በጣም ዝና በአሁን ሰዓት ተናዷል። ሞገስ ስላመለጠው እግሩን መሬት ላይ እየቀጠቀጠ ነበረ ማለት ነው። እንደውም ማህሌትን ሲቆጣት ነበር። አንቺ ነሽ ያስመለጥሽኝ ብሏታል። ማህሌትም ነገሮቹን ስታያቸው የማይሆኑ ስለሆነ ለምን ወደ ቤት አልሄድም፣ እኔ ምን እሰራለሁ፣ በቃ ልጆቹ ታሉ ብለዋለች። ለምንድን ነው የምትሄጂው? ቤት ውስጥ ምን አለሽ? ይሄ ስራ እኮ ያንቺ ስራ ነበረ እኮ። ሞገስም ማስወገድ ያንቺን ስራ እየሰራው ነው እያለ እንግዲህ ሲጮህባት ነበረ። አንዴ ጀግና፣ አንዴ ፈሪ፣ አንዴ የዋ፣ አንዴ ደፋር ቆራጥ፣ እኔ እኮ ያንቺ ጸባይ በጣም ግራ እየገባኝ ነው ብሏታል ማለት ነው። ማህሌት ያው ዝናን የግሏ ብታረገው ፍላጎቷ ነው። ዝና ደግሞ ከሉላ ውጪ ሴት የለም እያለ እየደነፋ ይገኛል ማለት ነው። በአሁን ሰዓት ሉላ ባዶ ቤት ውስጥ እንግዲህ ድፍት ብላ ብቻዋን ትገኛለች። እሷም ፍራቻ አለባት። ዝና ተደረሰብኝ፣ ሞገስ አታገኘኝም፣ ይገለኛል ብለዋለች ማለት ነው። ሞገስ ወደዛ ወደ ቤት ያልሄደው ለምንድን ነው? ቢያንስ እንዳይከታተለውና እንዳያገኘው ስለፈራ ነው። ተከታትሎት ሉላ ያለችበትን ቦታ ታወቀ ሞገስ በሕይወት አይኖርም። ይሄ ደግሞ ለማህሌት ትልቅ ድልና ትልቅ ደስታ ነው የሚሆንላት። አንደኛ ሞገስ በሕይወት ተኖረ ቤቱን አታገኝም። ሞገስ ግን በሕይወት ታልኖረ ቤቱን ታገኛለች ማለት ነው። ቤት ይገዛላታል እንግዲህ በሰው ደም ቤት ሊገዛላት ወይዘሮ ማህሌት ማለት ነው። በጣም ደፋር ናት። በዚህ ጉዳይ ላይ ኤፍራታ ከዚህ ቀደም እጇን ብታስገባም አሁን ላይ ግን እኔ የለሁበትም፣ መጠቀሚያ ነው የሚያረግሽ፣ አርፈሽ ተቀመጪ፣ አንቺ ክብርሽም ሆነ ሞገስሽ ከላሽ ላይ የተገፈፈው ከብሩክ ቤት የወጣሽ ጊዜ ነው ብላታለች። እሷ አሁንም ቢሆን ብሩክ እንደበደላት እንጂ እሷ በዳይ እንደሆነች መሀሌት እያወራች አይደለም። ይህ አንደኛ። ያው ጥቅመኛ ስለሆነች ሀብትን ገንዘብን ስለምትፈልግ ለእሷ ደግሞ እዚህ ጋር ጠንቅ የሆነቻት ምሳሌ በህይወት መኖሯ ለማሀሌት የመጨረሻ በቃ እንትን ብሎ ሰላም ነስቷታል። በህይወት ባትኖር ኖሮ ከብሩክ ቤት አትወጣም። ለምን ቤቱም መኪናውም አይሸጥም። እሷ ፍላጎቷ እሱ ነው ማለት ነው። እንግዲህ ቅድስትዬ ሰርጋችሁን ስፍቅሩን ያጣፍጥላችሁ የተመኘሹን አስራ ስድስት ልጅ ዱብ ዱብ አለ እና ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ ማለት ነው። ለነባሮች መታችሁ በቅንነት ስለምታበረታቱኝ ከልብድ ነው የማመሰግነው። ቪዲዮውን ሲጀምሩ በላይክ ጀምሩ። ወዳችኋለሁ። ሀገራች ኢትዮጵያን ሰላሟን ያብዛልን እላለሁኝ ማለት ነው። እንግዲህ ያው ይነ ምሳሌ ድራማ በጣም መልካምነትን ያየንበትና ደግሞ ክፋትንም የተማርንበት ድራማ ስለሆነ ሁላችንም ከዚህ ድራማ የተለያየ ትምህርት እንወስድበታለን። በማህሌት በኩል ክፋት እንጂ መልካምነትን ያላየንበት፣ ያው እሷ ደግሞ ራስ ወዳድ ሀብት የምታፈቅር ሰው ናች። ወደ ቅድስት ስንመጣ ቅድስት በጣም የዋህ የቤት አጋዥ ሆና እንግዲህ አሰሪዋን ከጊዜ በኋላ አፍቅራ አሁን ተሳክቶላት እንግዲህ ባሏ የልጆቹ አባት ልታደርገው እንግዲህ ዳር ላይ ደርሳለች ያሳካልሽ ማለት ነው የምፈልገው ብሩኬ ደግሞ የአባትነት ጥጉን ለምሳሌ ምን ያህል መስዋዕትነትን እንደከፈለ አሳይተን አሳይቶናል እናት ወልዳ ጥላ በምትሄድበት ሰዓት እንግዲህ ወንድ ልጅ ለልጁ መስዋዕት የከፈለው ድራማም ቢሆንም ብሩኬን አይተናል ማለት ነው አሉ ብዙ አባቶች ከእናት በላይ ሆነው ልጆቻቸውን የሚያሳድጉ መስዋዕት የሚከፍሉ ማለት ነው። ሴት ብቻ እናት ብቻ አይደለም። እንግዲህ ወደ ዳጣ ስንሄድ ቤተሰቧንም አግኝታ ነበረ። አሁን ላይ ግን ብዙ ተቀባይነትን አላገኘችም። እዛ ሲኬድ ያኛው ቤታቸው አለባበሳቸው፣ ስርዓታቸው ለየት ይላል። እዚህ ጋ ወደ ዳጣ ስንመጣ ዳጣ ደግሞ ምስኪን ጎዳና ላይ ያደገች ቤተሰብ ፍቅር የማታቅ ልጅናት ማለት ነው። እና እሷንም እንግዲህ ከቤተሰቧ